የኢትዮጵያ መንግስት በሀገሪቱ ላይ ያለውን የውጭ ምንዛሪ እጥረት ለመፍታት በርካታ ጊዜያት አዳዲስ መመሪያዎችን፣ አዳዲስ ፖሊሲዎችን ይዘረጋል። ከደቂቃዎች በፊት የኢትዮጵያ ብሔራዊ ባንክ አዲስ መግለጫ አውጥቷል። በዚህም ሰላሙ አሌይኩም ወረህመቱላሂ ወበረካቱ፣ ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። እጅግ እጅግ ወሳኝ መደመጥ ያለባቸው በተለይ ከደቂቃዎች በፊት ከብሔራዊ ባንክ በኩል አዲስ ረቂቅ አዋጅ፣ አዲስ መመሪያ በመላው ሀገሪቱ ላይ ተግባራዊ እንዲደረግ ይፋ መደረጉን ተመልክተናል። በተለይ ከቅርብ ጊዜ ወዲህ የውጭ ምንዛሬ እጥረትን በሀገሪቱ ላይ ለመፍታት የተለያዩ ጊዜያት የሚወጡ አዳዲስ መመሪያዎች እንዳሉ ተመልክተናል። በዛሬ ዕለት የውጭ ምንዛሪ እጥረትን ሙሉ በሙሉ ይቀርፋል የተባለለት አዲስ መግለጫ ወጥቷል። ዝርዝሩን ይዘናል። ከዚሁ ጋር ተያይዞ ለንግድ ባንክ ተጠቃሚዎች በሙሉ ወይንም የንግድ ባንክ አካውንት ያላችሁ፣ በዛሬው ዕለት የኢትዮጵያ ንግድ ባንክ አዲስ መግለጫ አውጥቷል። እንግዲህ ይህንን መግለጫ ካያችሁ በኋላ ገንዘባችን እንዲሆነ ከሰረ አበቃለት ከማለታችሁ በፊት ከፍተኛ ጥንቃቄ እንድታደርጉ ሲል እንግዲህ ከሰዓታቶች በፊት የኢትዮጵያ ንግድ ባንክ ይፋ አድርጓል። ዝርዝሩን ከማድረሳችን ባሻገር ከአምነስቲ ማሳሰቢያ መሰጠቱና ከኮሪደር ልማት ጋር ቤት ፈረሳ መያያዙ እንዲሁም በርካታ ሕንፃዎች ሊፈርሱ ስለመሆናቸው ሰምተናል። ሁሉንም አንድ ባንድ ወደ እናንተ እናደርሳለን። ቪዲዮ ላይክ ላይ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ ያልን በቀጥታ ወደ መረጃው አመራልን። እንግዲህ ክቡራን ተመልካቾቼ ረፋዱን እጅግ በርካታ መረጃዎች ወጥተዋል። በተለይ ከኢትዮጵያ ብሔራዊ ባንክ በኩል የወጣው አዲስ መመሪያ በመላው ሀገሪቱ ላይ ተግባራዊ መደረጉ ትልቅ እፎይታን የሚሰጥ ነው። ዝርዝሩን ከማድረሳችን በፊት ግን ለንግድ ባንክ ተጠቃሚዎች በሙሉ ከፍተኛ ጥንቃቄ እንድታደርጉ የኢትዮጵያ ንግድ ባንክ እንግዲህ ከሰዓታቶች በፊት ይፋ አድርጓል። ይህም በዲጂታል አማራጮች በመገበያየት ራሳችሁን ከአጭበርባሪዎች እንድትጠብቁ ነው እንግዲ። ይህንን መግለጫ ይህንን ፊትለፊት ላይ የማስቀምጥላችሁን የገንዘብ አይነት እንድታወርዱት ስክሪንሹት አድርጋችሁ ብትይዙት መልካም ነው። በተለይ ወቅቱ የበዓል ዋዜማ ከመሆኑ አንጻር ወደ ገበያ መሄድ ስትችሉ፣ በዚህ አይነት መጭበርበር ውስጥ ራሳቸውን እንዳታስገቡ ይህንን አጋጣሚ ተጠቅመው አጭበርባሪዎች እንግዲህ ሐሰተኛ የብር ኖቶች በስፋት እየተሰራጩ ስለሆነ ይህንን ሐሰተኛ ኖት በምስሉ ላይ ያለውን እንግዲህ የሁሉንም አንድ ባንድ እዚሁ እስክሪን ላይ አስቀምጠናል ሲሆን ሁላችሁም ስክሪንሾት ያደረጋችሁ ያዙና ከእንዲህ አይነት ውንብድና ራሳችሁን እንድትጠብቁ ሲል የኢትዮጵያ ንግድ ባንክ አሳስቧል ማለት ነው። ሆኖም በጥሬ ገንዘብ መገበያየት ግዴታ በሚሆንባቸው አጋጣሚዎች ሁሉ ከፍተኛ ጥንቃቄ ማድረግ ተገቢ መሆኑን እያሳወቀን ከዚህ መልእክት ጋር የተያያዘውን ከብሔራዊ ባንክ የተገኘ ትክክለኛ የብርኖቶችን የደህንነት መጠበቂያ ምልክቶችና ምስሎችን የሚያሳይ መረጃ ልብ ብላችሁ በስክሪኑ ላይ ያሉትን ከልብ ከልብ ማወቅና መገንዘብ ይኖርባችኋል። ለማለት ያክል እንግዲህ መረጃውን ወደ እናንተ አድርሰናል። ወደ ሌላው መረጃ እናምራ። ሌላው መረጃችን በጉጉት ሲጠበቅ የነበረው በመላው ሀገሪቱ ላይ ተግባራዊ እንዲደረግ ከኢትዮጵያ ብሔራዊ ባንክ በኩል ከደቂቃዎች በፊት ይፋ መደረጉን ሰምተናል። ይኸውም በሀገራችን ኢትዮጵያ ያለውን የውጭ ምንዛሬ እጥረት ለመፍታት የሚወጡ አዳዲስ መመሪያዎች፣ እንግዲህ ይህንን የውጭ ምንዛሬ እጥረት በግማሽ ቢሆንም እየቀረፉ ይገኛሉ።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 በረቂቅ መመሪያው ከሚካተቱ መስፈርቶች መካከል ማንኛውም ባንክ የፈቃድ ጥያቄውን ካቀረበበት ቀን አስቀድመው በነበረው ዓመት ውስጥ ያለው አጠቃላይ ሀብት በዚያው ዓመት ከተመዘገበው አጠቃላይ የባንኩ ዘርፍ ሀብት በትንሽ ሁለት በመቶ ድርሻ ሊኖረው ይገባል የሚል እንደሚገባም ዘገባው ጠቅሷል። በትንሹ 655 ቢሊዮን ብር አጠቃላይ ሀብት መያዝ ስጋታቸው ለሚያመዝን ብድሮች የተያዘ መጠባበቂያ ካፒታል ብሔራዊ ባንክ ካስቀመጠው 8 በመቶ ዝቅተኛ መስፈርት የሁለት በመቶ ብልጫ ያለው እንዲሆን የባንኩ የገንዘብና የገንዘብ አካል ይዞታ ምጣኔ ማመልከቻውን ካስገባበት ጊዜ በፊት ለነበሩ ሶስት ወራት በብሔራዊ ባንክ ከተቀመጠው ዝቅተኛ መስፈርት በሶስት በመቶ ብልጫ ያለው መሆኑን እንደሚገባም በመስፈርትነት እንደተካተተ ነው ዘገባው ያመላከተው። በሌላው መረጃችን በቦሌ አካባቢ የሚገኙ በርካታ ሕንፃዎች ሊፈርሱ ነው። በአዲስ አበባ ከተማ ቦሌ አካባቢ ለሚገነባው የኦሮሚያ ክልል የመንግስት ጽህፈት ቤቶች ማስፋፊያ ፕሮጀክት በአካባቢው የሚገኙ ሕንፃዎች ሊፈርሱ መሆኑ ተሰማ። ፕሮጀክቱ ከዛሬ ሁለት ዓመት በፊት የመሠረት ድንጋይ የተጣለለት ሲሆን ግንባታውም የቻይና ሲቪል ኢንጂነሪንግ ኮርፖሬሽን እንደሚያከናውነው መግለጹ ይታወሳል። የመሠረት ድንጋይ በተጣለበት ወቅት የኦሮሚያ ክልል ኮሚሽን ቢሮ እንዳስታወቀው ፕሮጀክቱ ስድስት ሄክታር መሬትን የሚሸፍን ይሆናል። በዚህ ጉዳይ ላይ በቅርቡ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ውሳኔ አሳልፎ ፕሮጀክቱ መሬት እንዲሰጥ ማድረጉም ተሰምቷል። ይህንን ተከትሎ ባሳለፍነው ሳምንት የከተማው ከንቲባ ጽሕፈት ቤት ተወካዮች፣ የቂርቆስ ክፍለ ከተማ መሬት ልማት ማኔጅመንት ቢሮ ኃላፊዎች ፕሮጀክቱ በሚገኝበት ቦታ ካለ የመሬት ባለቤቶች ጋር ውይይትም አድርገዋል። ቦታው በቂርቆስ ክፍለ ከተማ ወረዳ አንድ ውስጥ የሚገኝ ሲሆን በአጠቃላይ 990 ካሬ ሜትር ቦታን እንደሚሸፍን በውይይቱ ወቅት ተገልጿል። በተያያዘ መረጃ መንግስት የኮሪደር ልማትን ለጊዜው እንዲገታና ሰዎችን በግዳጅ እንዳያፈናቀል አምነስቲ አሳሰበ። የኢትዮጵያ መንግሥት ቢያንስ በ58 ከተሞች እያከናወነ ያለውን የኮሪደር ልማት በአፋጣኝ አቁሞ በሰብአዊ መብት ላይ የሚደርሰው ጫና መገምገም እንዳለበት አምነስቲ ኢንተርናሽናል አሳሰበ። ዓለም አቀፍ የሰብአዊ መብት ተሟጋች አምነስቲ በኢትዮጵያ የተለያዩ ከተሞች በኮሪደር ልማት ሳቢያ በግዳጅ ከቤታቸው የተፈናቀሉ ሰዎች በአፋጣኝ መፍትሄ ሊሰጣቸው ይገባል ሲል ጠይቋል። ማንኛውንም አይነት ሰዎችን ከቤታቸው የማስወጣት ሂደት ከዓለም አቀፍ ሰብዓዊ መብት ጥበቃ መርህ ጋር የሚጣጣም አይደለም ማለቱን አምነስቲ ባወጣው ሪፖርት እንደጠቆመው ቢያንስ 872 ሰዎች በአዲስ አበባ በቦሌና ለሚኩራ ክፍለ ከተሞች በ2016 መስከረም ውስጥ ከቤታቸው ተፈናቅለዋል። ይህ አሃዝ ከ47 ቤቶች የተፈናቀሉ ሰዎች የሚያካትት ሲሆን ከነዚህ መካከል 114 ሕፃናት፣ 13 አረጋ ኢትዮጵያውያንና አጠቃላይ 618 ተከራዮች ይገኝበታልም ብለዋል። ከነዚህ ሰዎች ጋር ተገቢው ውይይት አልተከናወነም፣ በቂ ቅድመ ማስጠንቀቂያ አልተሰጣቸውም፣ ተጎጂዎችም ካሳ አላገኙም ይላል የመብት ተከራካሪው ሪፖርት። በኮሪደር ልማት ምክንያት ሰዎች ያለ ህግ ከለላና ሌሎች ጥበቃዎች በግዳጅ ከቤታቸው እየተፈናቀሉ ነው ሲልም ጠይቋል። የኮሪደር ልማት በሚካሄድባቸው ከተሞች በሚሊዮኖች የሚቆጠሩ ሰዎች ከቤታቸው እናፈናቅላለን በሚል ፍርሃት እየኖሩ መሆኑን የሰብአዊ መብት ተሟጋች ድርጅቱ ጠቁመዋል። አምነስቲ በዚህ ወር ከጥር ወር አጋማሽ እስከ የካቲት መጀመሪያ ድረስ የዳሰሳ ጥናት ማድረጉንና በቦሌ እንዲሁም በለሚ ኩራ ክፍለ ከተሞች 47 የቤት ባለቤቶችን ሁኔታ መቃኘቱን በሪፖርቱ መጠቆሙን ተመልክተናል። ለዛሬ መደመጥ ያለባቸው ወሳኝ የሆኑ መረጃዎች ሚዲያዎችን ይመስላሉ። ቪዲዮን ላይክ ላይክ ሸርሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያቸው ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ረህመቱላህ።